ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነው የዕለቱ አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁን ጥቆ ይጋብዛለሁ። በቅድሚያም አርዕስተ ዜናዎቹ ልንገራችሁ። የብልጽግናው አገዛዝ የመደምሰሱ ኦፕሬሽን ይቀጥላል አሉ። በጎጃም ሁሉም ዞኖችና በደቡብ ጎንደር ዞኖች ጦራቸውን ይዘው የሚጓጉት ሌተናል ጀነራል ማህመድ ሰባም የመደምሰሱ ኦፕሬሽን ይቀጥላል ሲሉ ዝተዋል። በአማራ ክልል ላለፉት ሁለት ዓመታት የተካሄደው ጦርነት አሁንም የቀጠለ ሲሆን አገዛዙ የተለያዩ ማደናገሪያዎችን ማቅረቡን ቀጥሏል። ከፋኑ ኃይሎች ጋር ሽምግልና ምረትና እርድር በሚል የሚጠቀምበትን የማደናገር ፖለቲካ በተመለከተ በጉዳይ ላይ ተሳታፊ የሆኑ አባት እውነታውን በአገዛዙ መድረክ ላይ አጋልጠዋል። እኒው አባታ የመለሱ ይገድላሉ እየተባል እንደርሰን መጥተናል ጉዳዩን ይንተረድተናል ሲሉ ነው የተናገሩት። የብልጽግናው አገዛዝ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን መሀመድ በኩላቸውን ያልሞከሩ ነው የለም ሲሉ የክህደት መልስ መስጠታቸውን ሰምተናል። የመጀመሪያው ሪፖርታችን ይሆናል። እስራኤል ኢራን ሚሳይሎችን ማስወንጨፍ ካላቆመች ቴህራን ትቃጠላለች ስትል ዛተችም። ኢራን በበኩሏ አሜሪካ፣ ፈረንሳይና እንግሊዝ እስራኤልን የሚረዱ ከሆነ አጽፋውን እንደምትመልስ አስጠንቃለችም። ኢራን ግን የእስራኤል ጥቃቶች አረመኔያዊ ናቸው ስትል ለተባበሩት መንግስት አርስት የገለጸ ሲሆን ኢራን አሜሪካን ኢላማ ካደረገች መዘዙ እንደሚከፋ ደግሞ የአሜሪካ ባለስልጣናት በግልጽ አስጠንቅቀዋል። ሚሳኤል ወንጭፎችን ካላቆመች ታዲያ ቴህራን ትቃጠላለች የሚለው የእስራኤል መከላከያ ሚኒስትር ድምፅም ተሰምቷል። የኢራን ጥቃት ተከትሎ ኢራን አጸፋዊ ነው ባለችው ምላሽ መስጠቷን ተከትሎ አነጋጋሪ ሆኗል። በዚሁ ላይ ዝርዝር ይዘናል። የተቃዋሚ ፓርቲዎች ኮከስ ምርጫ ቦርድ ነፃና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳች ማስቻያ ሁኔታ የለም ብለዋል። የብልጽግና አገዛዝ በሚቀጥለው ዓመት ምርጫ አካሄዳለሁ ብሎ የተዘጋጀ ሲሆን በርካታ የፖለቲካ ፓርቲዎች በአጠቃላይ ምርጫ ሊካሄድ የሚችልበት ሁኔታ የለም ከማለት አልፈውም ምርጫ ቦርድም ራሱ ምርጫ ማድረግ የሚያስችል ሁኔታ ውስጥ አይደለም በማለት ተቃውሟቸውን እያሰሙ ነው። በዚህ ላይ ዝርዝር ይዘናል። በአማራ ክልል በባቄሎና ጃራ መጠለያ የሚገኙ ተፈናቃዮች በተራዘመ የግብ ጥረትና በመጠለያ ያጡት መቸገራቸውን የተሰማው በኦሮሚያ ክልል ተፈናቅለው በአማራ ክልል ደብረ ብርሃን ከተማ በቄሎና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች የሚገኙት እነዚህ ተፈናቃዮች በአሁኑ ሰዓት ከባድ ችግር ላይ ነው ብለን በዝርዝር እንመለከታለን የጡማሪ ሞት ተከትሎ የፖሊስ ኃላፊ በቁጥጥር ስር ውሏል በእስር ቤት ውስጥ እያለ ሞቱ የተሰማውና የኬንያ ጦማሪ ለወጣት ተቃውሞ መነሻ ሆኗል ኬንያ መንግስት ታዲያ የዚህን ጦማሪ ሞት ተከትሎ የፖሊስ ኃላፊውን ማሰሩም ተሰምቷል ተመልካቾቻችን ወደ ዝርዝሩ አልፋለሁ አብራችሁ ትቆዩ እነዚህና ሌሎች ይሰማላቸው አብራችሁ ይቆዩ የብልጽግናው አገዛዝ ጄኔራል የመደምሰስ ኦፕሬሽን ይቀጥላል ሲል ተደምጧል። በጎጃም ሁሉም ዞኖች ና በደቡብ ጎንደር ዞኖች ጦራቸውን ይዘው የሚጓጉት ሌተራል ጄኔራል ማምር የተሰማ የመደምሰሱ ኦፕሬሽን ይቀጥላል ሲሉን የዛቱትም በአማራ ክልል ላለፉት ሁለት ዓመታት የተካሄደው ጦርነት አሁንም የቀጠለ ሲሆን አገዛዙ የተለያዩ ማደናገሪያዎችን በመጠቀም ከህዝቡ ጋር ንግግር እያደረገ ቀጥሏል። ከፋኑ ኃይሎች ጋር ሽምግልና ና ምረት እንዲሁም ድርድር በሚል የሚጠቀምበትን የማደናገር ፖለቲካ በተመለከተ በጉዳዩ ላይ ተሳታፊ የሆኑ አባት እውነታው በአገዛ ዛዙ ባዘጋጀው መድረክ ላይ አጋልጠዋል። እኒው አባት አይመለሱም ይገደላሉ እየተባለ እንደርሰን መጠናል ጉዳዩን ተረድተናል ሲሉም ተናግረዋል። የብልጽግና አገዛዝ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው እኛ ያልሞከርን የለም ሲሉ የክደት መልሳቸውን ሰጥተዋል። የብልጽግናው አገዛዝ በአማራ ክልል ባለፉት ሁለት ዓመታት ጦርነት ከከፈተ ወዲህ ከፋኖ ኃይሎች ጋር መፍትሄ ላይ ለመድረስ ብዙ ሞክረናል፣ ሆኖም ግን ፋኖ ለመፍትሄ አልመቻል በሚል ወቀሳና ፕሮፓጋንዳ ሲያሰማ መቆየቱ የሚታወቅ ሲሆን ይህም በተመለከተም በተግባ የተሳተፉ አባት ግን ተልኮ የማይፈጸመው ብልጽግና ነው ሲሉ አጋልጠዋል። አገዛዙ ከፋኖ ጋር አስማሙን ሸምግሉን በሚል ወደ ፋኖ አመራሮችን ለሽምግልና ሲላኩ በጎን ደግሞ አገዛዙ ቢሄዱም አይመለሱም በፋኖ ይገድላሉ እየተባለን ነበር። እኛ ግን ደርሰን መጠናል። ተልኮ ተቀብለን ተመልሰናል። ብልጽግና ግን አልፈጸመውም በማለት ከላሊበላ በጉዳዩ ላይ የተሳተፉ አባት በአደባባይ ሲናገሩ ተዳምጠዋል። አክሎ ምንየው አባት እኒህ እነዛ እያለን ብንሳደብ መፍትሄ አያመጣም። መፍትሄው በመንደር ሽማግሌ አንታረቅም ብለውና ፌዴራልና የውጭ አካል ያለበት ከሆነ እነጋገራለን ብለውናል። ስለዚህ እዚህ ላይ ስሩ በማለት ሲናገሩ ተደምጠዋል። ብዙ ጊዜ ስብሰባዎች ወልዳያም ተሳትፌያለሁ፣ ጋሸና ላይም በነበረው ተሳትፌያለሁ፣ በልባላም በሽምግልና ሄጃለሁ። መስቀል ይዘን የታወልድስ ይዘን አይመለሱም ይገደላሉ እያለ ሰው እየተረበሸ ደርሰን መተናን፣ ሽምግልና ተልኮ ይዘን መተናን። ተልኮ ግን አልተፈጸመም። እርቅ የማይፈልግ የለም። እና አካሎችም እርቅ ይፈልጋሉ። አሁን በአደባባይ ሆነን ገዳፊና ነቃፊ ሆነን እዚ ላይታ ብንሳደ ምን ብንል ይሄ መፍትሄ አያመጣ። መፍትሄው ምን ይሁን? መፍትሄ ሰጥተውና ሽምግልናድን በመንደር ሽማግሌ አንታረቅም። እና ስለዚህ መፍትሄው ምንድነው መሆን ያለበት? ወንድሞቻችን ወደ ፌዴራል መንግስት የውጭ ሌላ ጎረቤታማ የሆነ ሰው ምንድነው ችግራችሁ ከፌደራል መንግስት ጋር ወይም ከክልሉ መንግስት ጋር ወይም ከዞኑ መንግስት ጋር ችግራችሁ ምንድን ነው የሚል ሌላ ካለ እንታረቃለን ብለዋል። ሽማግሌ ሁኛ ሰው እጀ ስለነበር ይህም ነገራችሁ መጥተል ለላኩናው አካል ለከንቲባችን ለላስተዋረ ነግረናል። ሰላም እንዲመጣ ተፈለገ የምጠይቁት እናንተ የህዝቡ ድምፅ ነው በማለት ሶስተኛ ወገን እንደ ጎረቤት አካል ካለ መጡ የእኛንም መገዳደሉ ምን ያደርጋል? ወደ ወዲያ ባይከድም እኮ ሰ ሞ ተኮ ሰው አለቀ። ምን ይደረጋል? ብዙ ሰዎች እኮ አሁን ብዙ ህዝብ እየወደመ ነው። ባዶ ጋር ይገዛ ሰው አለቀ። ስለዚህ መሆን ያለበት ወንድሞቻችን፣ መምጣታችሁ ጥሩ ነው፣ መወያየቱ ጥሩ ነው። መሆን ያለበት የሰው ደም ሳይፈስ በጣም ህብታዊት በዋስተኛ ወገ መቶ መፍትሄ ይሰጥ እንታረቃለን ብለዋል። ይህን ለመናገር ነው። አመሰግናለሁ። በሌላ በኩል የብልጽግና አገዛዝ የአማራ ክልል ምክትር ስምስራር አብዱ ሁሴን እኛ ያልሞከርነው የለም ሲሉ የክህደት መልሳቸው መስጣቸው ታውቋል። አቶ አብዱ ሁሴን እኛ የሰላም ጥሪ፣ ሽምግልና፣ ምረት፣ ድርድር ሞክረናል፣ ያላደርግነው ነው ምንም ነገር የለም። አሁን አባቶች ተራጅታችሁ አስገቡ በሚል ጉዳዩን ወደ ሽማግሌዎች መልሰው ገፍተውታል። ውይይት፣ ሽምግልና፣ የሰላም ጥሪ ምህረት ድርድር ያለ ምንም ቅድመ ሁኔታ ያላደረገው ምንም ነገር የለም። የሰላም ጥሪ በተደጋጋሚ አድርገናል። አሁንም አባቶች ተደራይታችሁ አስገቡ። የአቶ አብዱስዬ ምላሽ ብልጽግና አንዴ የሰላም ጥሪ ሌላ ጊዜ ሽምግልናና ምረት እያለ የሚወስደውን ለፖለቲካ ፍጆታና ለማደናገሪያ እንጂ እውነተኛ ፖለቲካዊ መፍትሄ ለመስጠት እንዳልሆነ ያረጋገጠው ነዋል። በሌላ በኩል በአማራ ክልል ዛሬም በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በምዕራብ ወሎ ቀጠና ወግዲ ወረዳ የአማራ ፋኖ ብሔራዊ ኃይል ወሎና ሸዋ ቀጠና በቅንጅት የአገዛዙ ጦር ላይ ውጊያ መክፈታቸውን አፋባ አስታውቋል። በዚህም አፋባ ሸዋ ነጎድጓድ ክፍለ ጦርና ወሎ ቤት አማራ ክፍለ ጦር በጋራ በመሆን በከፈቱት ውጊያ በደቡብ ወሎ ዞን ወግዲ ወረዳ ጎረንጂ፣ ሰከሩና ጎለሌ አካባቢዎች የነበረውን የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ጉዳ ደርሶበታል ተብሏል። በዚህ ውጊያ ጎረንጂ ከተማን ጨምሮ በአገዛዙ ቁጥጥር ስር የነበሩት ቀጠናዎች በፋኖ ኃይሎች ነጻ ወጥተዋል ያለው አፋባ፣ ከኢላላ ከተማ በቅርብ ርቀት የአገዛዙ ወታደሮች ኬላ ዘርግተው ተሽከርካሪዎች ይዘርፍበት የነበረውን አካባቢ በፋኖ ቁጥጥር ስር ገብተዋል ሲል አስታውቋል። በተመሳሳይ በምስራቅ ጎጃም ዞን በአሶሊበን ወረዳ ቤት ላይ ተንጉስ አካባቢ በተደረገው ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የፋኑ የመርጃ ምጩ ተናግረዋል። በዚህም ከሃያ አምስት በላይ ወታደሮች መገደላቸው ሲታወቅ የአገዛዙ ጦር ዙ 23 ና የሞርታር መድፍ እንዲሁም ፔምፒንግ ከባድ መሳሪያዎችን ወደ ከተሞቹ መተኮስ ንጹዋን ንብረት ላይ ጉዳት ማረሱ ታውቋል። በሌላ በኩል በጎጃም ሁሉ ዞኖች ና በደቡብ ጎንደር ጦራቸውን ይዘው የሚዋጉት የአገዛዙ ጦር ምስራቅ እዛዛዥ ሌትራል ጄኔራል ማምድ ተሰማ የውጭ ጠላቶቻችን ሀገራችን ለማተራመስ እና ለማፍረስ ጥረት እያደረጉ መሆኑን በመጥቀስ ሰራ ሀገሪታችን በንቃት በመከላከል ይገባዋል ሲሉ አስታውቀዋል። ሌተናል ጀነራል መሐመድ ሰማ የውጭ ታሪካዊ ጠላቶቻችን በሀገር ውስጥ ለሚገኙ ባንዳዎች ርፍራፊ ሳንቲም በመስጠት በሀገራችን የግጭት ቀጠና ለማድረግ ለማተራመስና ለማፍረስ የሚያደርጉት እንቅስቃሴ ሰራዊታችን በንቃት መከላከልና እየተከታተለ መደምሰስ ይገባል ሲሉ ነው ለበታች አመራሮቻቸው ሲናገሩ የተደመጡት። እነዚህ የውጭ ኃይሎች ያሏቸው የትኞች እንደሆኑ ያልጠቀሱ ሌተናል ጀነራል መሐመድ ሰማ በቀጣይ አሸባሪውን አልሸባብ ና ሸኔን እንዲሁም የጽንፈኛ ሴሎችን የመደምሰ ዩኤስስ ኦፕሬሽን ጠናቅሮ ይቀጥላል፣ ማለት በክልሎች የሚያደርጉት ጦርነት እንደሚገፉበት አስታውቀዋል። የእስራኤልና የኢራን ጦርነት በዓለም ላይ አነጋጋሪ ከሆኑ ጉዳዮች ቀዳሚ ሆኗል። በአሁኑ ሰዓት መላውን ዓለም እያነጋገረ ያለውና ወደ ሙሉ ጊዜ ጦርነት እንዳይሸጋገር ብዙዎች የፈሩበት የእስራኤልና የኢራን ግጭት በርካታ የቴክኖሎጂ ውጊያዎች የታዩበት ሆኗል። የተባበሩት መንግስታት፣ ቻይና እንዲሁም ራሽያ፣ አሜሪካና መላው አውሮፓ ሀያላን ጭምር በጉዳዩ ላይ አስተያየታቸውን ከመስጠት አልፎ አቋማቸውን ጭምር እያሳወቁ ይገኛሉ። ታዲያ ሚሳኤሎች መወንጨፍ ካላቆሙት ቴራን ትቃጠላለች ይላል የእስራኤል መከላከያ ሚኒስቴር። ኢራን በበኩሏ አሜሪካ ፈረንሳይና ዩኬ እስራኤልን የሚረዱ ከሆነ አጸፋው እንደምትመልስም ስታስጠነቅ ተደምጣለች። ኢራን የእስራኤል ጥቃቶች አረመናዊ ናቸው ስትልምለት ተመድ ዛሬ ይገልጻለች። ኢራን አሜሪካን ኢላማ ካረገች መዘዙ እንደሚከፋ ደግሞ የአሜሪካ ባለስልጣናት በግልጽ ተናግረዋል። ሚሳይሎች መወንጨፍ ካላቆሙ ቴህራን ትቃጠላለች የምትለው እስራኤል አሁን ላይ እንዴት እንደምንመታቸው እንኳን በማያውቁበት ሁኔታ እርምጃ ለመውሰድ ተዘጋጅተናል ተብሏል። የእስራኤልን ጥቃት ተከትሎ ኢራን አጸፋዊ ነው ባለችው ምላሽ ሚሳይሎችን ወደ እስራኤል ባሶንጭፋ ጉዳት ማረሷም አነጋጋሪ ሁኗል። ኢራን ባስወነጨፏቸው ሚሳኤሎች ቢያንስ ሁለት ሰዎች መገደላቸውን የእስራኤል ባለስልጣናት ተናግረዋል። የእስራኤልን የአደጋ ጊዜ አገልግሎት እንዳስታውቀው ሀያ አንድ ሰዎችም ቆስለዋል ተብሏል። ከቴል አቪቭ በስተደቡብ በሚገኘው ሪሾን ለዛያን በተሰኘችው ከተማ ከኢራን የተወነጨፉ ሚሳኤሎች ያረሱ ጉዳትና ምስሎችም ለዓለም ይፋ ሁኗል። ኢራን በቴል አቪቭ እና በሌሎች ቦታዎችም ላይ ከፍተኛ የተባለውን ጉዳት አረሳለች የተባለው ኢራን ሚሳኤል ማስወንጨፏን ከቀጠለች ታሪያ ትሄራን ትቃጠላለች ሲሉ ደግሞ የእስራኤል መከላከያ ሚኒስቴር እስራኤል ካትስ ናቸው ያስጠነቀቁት። ሚኒስትሩ ከወታደራዊ የባለስልጣናት ጋር ባደረጉት ግምገማ ላይ በሰጡት አስተያየት የኢራኑ አምባገነን የኢራን ዜጎችን ወደ ታጋችነት እየቀየሩ ነው፣ በተለይም የቴህራን ነዋሪዎች በእስራኤል ሲቪሎች ላይ ለደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት እውነታ እየፈጠረ ነው ሲሉ ከሰዋል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጽፋዊ ሚሳኤሎችን እያስወነጨፈችበት የሁለቱ ሀገራት ፍጥጫ ሁለተኛ ቀኑን ዛሬ ይዟል። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎች መምታቷን ያስታወቀ ሰጠችው። ቢቢሲ እንደዘገበው ከሆነ በቴራን የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ህጻናት ጨምሮ ስልሳ ሰዎች ሞታቸውን የኢራን መንግስታዊ ሚዲያዎችን ጠቅሶ ዘግቧል። በኢራን አጸፋዊ የሚሳይል ጥቃቶች ሶስት ሰዎች ሲገደሉ በርካቶች መቁሰላቸውን ደግሞ መረጃዎች ያሳያሉ። አሜሪካ ወደ ግጭቱ እንድትገባ ከተደረገ ሁኔታዎች በለጠ ሊያገረሹ ይችላል መባሉ አነጋጋሪ ሆኗል። ታዲያውን ኢራን ሚሳይሎችን የምታስነጭፍ ከሆነ መዲናዋ ቴራን ትቃጠላለች ሲሉ የተናገሩት የእስራኤል ጠቅላይ ሚኒስቴር ይህንን ሀሳብ ከሌሎች ሀገራትም አጋርነት አግኝተዋል። በተለይም አሜሪካ በአሁኑ ሰዓት ይህን ማስፈራሪያ የኔም ማስፈራሪያ ነው የማለት አዝማሚያን አሳይታለች። እስራኤል ግን በፈጸመችው ጥቃት 78 ሰዎች የተገደሉባት ኢራን አሁንም ቢሆን አሜሪካ፣ ፈረንሳይና ዩኬም በእስራኤል ላይ ድጋፋቸውን የሚያሳዩ ከሆን እርምጃ ወስድባቸዋለሁ ስትል የዛተችው ዛሬ ታዲያ እስራኤል የፈጸመችውን ጥቃት አረመኔያዊ ነው እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ በአደባባይ ሲናገሩ ተደምጠዋል። የእስራኤልን ጥያቄ ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ ለተሰበሰቡ የተባበሩት መንግስታት ጥ ድርጅት ተወካዩ ይህንን በአደባባይ ተናግረዋል። ሰይድ ራቫኒ የእስራኤል ጥቃት በኒውክሌር ተቋማት በሲቪል መሰረተ ልማቶችና የመኖሪያ አካባቢዎች ያነጣጠረ ነው ባይ ናቸው። ተወካዩ አክለውም ሆን ተብሎ የተፈጸመ ስልታዊ ግድያ ሲሉ ጥቃቱን ጠርቶ አስደንጋጭ የተሰላየ ጠባ ጫሪነት ማሳያ ነው ብለውታል። አሜሪካ ለእነዚህ ወንጀሎች እርዳታና ግዛብ ማድረጉ አተባባሪና ሲሉም በተባበሩት መንግስታት ድርጅት ውስጥ ወንጅለዋታል። እስራኤል የአሜሪካን መሳሪያ በመጠቀም በፈጸመችው ጥቃት ህዝባችን ህይወታቸውን ማጣታቸውን አንዘነጋም ሲሉም አስፈራርተዋል። የጸጥታው ምክር ቤት የእስራኤልን ድርጊት እንዲዋግዝና ጥያቄ እንዲያደርግም ጠይቀዋል። እስራኤል በኢራን ላይ የፈጸመችው ጥቃቱ በተመለከተ ከጥቃቱ በፊት አሜሪካ ምክር ጠይቃ ምላሹን ራሷ ለመከላከል መሰረታዊ ነው የሚል ምላሽ እንደተሰጣት የአሜሪካ ባለስልጣንም ተናግረዋል። ታዲያ አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በእነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሉ የሀገሪቱ የዓለም አቀፍ ድርጅቶች ጉዳይ ቢሮ ከፍተኛ ባለስልጣን ማኮይ ፒት ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ምላሽ ሰጥተዋል። ዋነኛው ቅድሚያ የምንሰጠው በቀጠና ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞችና ኃይሎችን ጥበቃ ነው ይላሉ። ኢራን በቀጠና ያሉ የአሜሪካ ዜጎች፣ የጦር ሰፈሮቹ፣ የመሰረተ ልማቶችን ኢላማ ካረገች የሚከተላት አስከፊ ነው ሲሉም በተባበሩት መንግስታት ድርጅት ጉባኤ ላይ ዝተዋል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆነ የገልጸው አገራቸው ዲፕሎማሲያዊ መፍትሄ ትሻለች ይላሉ። የኢራን አመራሮች በዚህ ወቅት መደራደራቸው ብልክነትም ነው ብለዋል። አሁን ላይ ታዲያ ኢራን ደግሞ አሜሪካ፣ ፈረንሳይና ዩኬ እስራኤልን የሚረዱ ከሆነ አጸፋ እንደምትመልስ በግልጽ አስጠንቅቃለች። ኢራን በእስራኤል ላይ እየወሰደች ያለችውን አጸፋ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሽ እንደምትሰጥ ማስጠንቋን የኢራን መንግስታዊ ሚዲያ ነው ይፋ ያደረገው። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን ሱዳን በቀጠናው የሚገኘ የጦር ሰፈሮቻቸውና መርከቦቻቸውን ኢላማ እንደምታደርግ ዘግቧቸው ወጥተዋል። አሁን ላይ ባለው ሁኔታ ጦርነት ሙሉ ለሙሉ ሊያገርሽ ይችላል መባሉን ተከትሎም በርካታ ሀገራት የስለላ ስራዎቻቸውን ወታደራዊ መረጃቸውንና የወታደራዊ ቴክኖሎጂቸውን እየፈተሹ ይገኛሉ። በእስራኤልና በኢራን መካከል የተፈጠረው ውጥረት ከቀጠናው አልፎ ለዓለም ከባድ ስጋት ፈጥሯል። በተለይም እንደ ፈረንሳይ ዩኬና አሜሪካ ያሉ ኢራንን ዙሪያዋን ከበው የጦር ሰፈር የገነቡ ኃይሎች አሁን ላይ ጥቃት ይደርስብናል የሚል ቀጥተኛ ስጋ ድጋት አድሮባቸዋል፣ ነው የተባለው። የእስራኤል መከላከያ ኃይል ዘጠኝ የኢራን የኒውክሌር ሳይንቲስቶችና ባለሙያዎችን ገድ ያለው ማለቱ ደግሞ ለዓለም የሙሳድን ድንቅ ጥበብ ያሳየው ሆኗል። ጦሩ አሙስ ለአርብ አጥቢያ በፈጸሙ ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶች ስድስት ነበሩ ተብሏል። አሁን እስራኤል በዚህ ጥቃት የገደለቻቸው ዘጠኝ መሆናቸውን ጨምራ ተናግራለች። ከተገደሉት መካከል የኒውክሌር ሳይንቲስቱ ፍሬድሪን አባሲ አንዱ ሲሆኑ በአውሮፓውያን 2011ና 2013 ድረስ የአገሪቱ የአቶሚክ ኤነርጂ ኃላፊም ነበሩ ተብሏል። ኤምባሲ ለኢራን የኒውክሊየር ማብለጽ የአንበሳውን ድርሻ እንደተጫወቱ የሚነግርላቸዋል ከሳቸው በተጨማሪ በትራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት ማህመድ ተራንቺ የሻሂድ በሽቲ ዩኒቨርሲቲ የኒውክሊየር ኢንጂነሪንግ ሀላፊ አብዱራህማን ማኒሮሽ እንዲሁም በዚህ ዩኒቨርሲቲ የኒውክሊየር ኢንጂነሪንግ ፕሮፌሰር አህመድ ረዛን ዞልፋ ጋሪ እና በተመሳይ የዩኒቨርሲቲ የኒውክሊየር ፕሮፌሰር የሆኑት አሚር ሆሴን ፈቂ ናቸው ተገድለዋል የተባለው በተጨማሪም የእስራኤል ወታደር ባለስልጣናት በጥቃቱ የኢስፋሃንና ናታንስ የኒውክሊየር ጣቢያዎች ከፍተኛ ጉዳት እንደደረሰባቸው ሬተርስ ተዘግቧል። ኢራን ግን እነዚህ የኒክሌር ማብያ ቦታዎች አሁን ላይ በእስራኤል የደረሰባቸው ጥቃት ቀላል ነው እንጂ ጥቃት የሚባል አይደለም ይላሉ። አሁን ላይ በአጠቃላይ በቀጠናው ያለው ውጥረት ያየለ ሲሆን፣ ዛሬ ሌሊቱን ደግሞ ምን ይፈጠራል የሚለው የብዙዎቹ መነጋገሪያ ሆኗል። የተቃዋሚ ፓርቲዎች ኮከስ የምርጫ ቦርድ ነጻ ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳች አስቻይ ሁኔታ የለም አለም የስድስት ተቃዋሚ ፓርቲዎችን ያካተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነጻና ገለልተኛ ሆኖ ሰባተኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ በኢትዮጵያ ውስጥ የለም ብሏል። ኮከሱ ሰኔ ሁለት ቀን 2017 ዓ ም በዋጣው መግለጫ የምርጫ ቦርድን በወገንተኝነትና ለገዥ ፓርቲ በታዛዥነት ከሷል። በዚህም የገዥ ፓርቲ አሸናፊነት አስቀድሞ የሚታወቅ ነው ብሏል። መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከነባር አመራሮቹ ሶስቱም ወይም ስልሳ አመቱ ለመቀየር ጫፍ መድረሱን ያሳወቀ ቀን ነው ይፋ የተደረገው። ተቃዋሚ ፓርቲዎቹ ልምድ በሌላቸው ኮሚሽነሮችና በወቅታዊ የፖለቲካ ያለመረጋጋት የግጭትና ጦርነት ውጥረትና ሁለንተናዊ ውስብስብ ተጨባጭ ሁኔታ ውስጥ የሚደረግ ምርጫን ጣጣና መዘዙ እንደሚያስከትል አስጠንቅቀዋል። በመሆኑም በዚህ ተጨባጭ እውነታ ምርጫ ቦርድና ነጻ ገለልተኛ ሆኖ ምርጫውን ለማስፈጸም አንዳች አስቻይ ሁኔታ የለም ያለው ኮከሱም ጉዳዩ ወደ ከፋ አደጋና ትርምስ እንዳንገባ በእጅጉን የሚያሳስብና የሚያሰጋ ነው ሲል አጽንኦት ሰጥቷል። ኮከሱ ሶስቱ ከምርጫ ወርዶ ተጨማሪ በሀገራዊ ምክር ኮሚሽን ላይም ትችቱን ሰንዝሯል። በኮሚሽኑ ማቋቋሚያ አዋጅ ላይ በኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የቀረቡ ማሻሻያ ሀሳቦች እና የተነሱ ጥያቄዎች ቦታ ሳይሰጣቸው ና እንዲሁም የኮሚሽነሮች ሹመት የብልጽግናውን አዋጅ እንኳን ያልተከተለ ና በጠቅላይ ሚኒስትር ፍላጎት ፍቃድ ላይ የተመሰረተ ነው ብሏል። በመሆኑም የተሰጠው ከፍተኛ ተግባርና ኃላፊነት በህግ በእውቀትና እውነት በነፃና ገለልተኛነት በሚዛኑ አይነት ከሀገራዊ ተልእኮ አንጻር ለመፈጸም ይቸግራል ሲል ገልጿል። በተጨማሪም ኮሚሽኑ ከምስርታው ጀምሮ ኮሚሽኑ ሲሉ ባድርጋቸው እንቅስቃሴዎችና ባከናውናቸው ተግባራት ኮከሱ ያነሳቸው ችግሮች የሚያረጋግጡ አፈጻጽሞች በተለይ የኮከሱን የመፍትሄ ሀሳቦች ከመቀበል ይልቅ እንደ ተጻራሪና ተቃዋሚ በማየት ሲያገለም ቆይቷል፣ ብሏል። አክለውም በያዝነው አግላይ አካሄድ ቀጥሎ በተሰጠው የጊዜ ገደብ ስራውን ሊያጠናቀርቶ አጀንዳ አሰባስቦ ለባለመጨረስ የአንድ አመት ተጨማሪ እድሜ ተሰጥቶታል፣ ብሏል። በአማራ ክልል በባቄሎ ና ጃራ መጠለያ የሚገኙ ተፈናቃዮች በተራዘመ የምግብ ጥረት ችግር ውስጥ ወድቀዋል በኦሮሚያ ክልል ተፈናቅሎ በአማራ ክልል በደብረ ብርሃን ከተማ ባቄሎ ና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች ጥሎ የሚገኙ ተፈናቃዮች በተራዘመ የምግብ ጥረት ና በመጠለያ እጦት ምክንያት መቸገራቸውን የተሰማው ስማቸው እንዳይጠቀስ የጠየቁ በደብረ ብርሃን ከተማ ባቄሎ መጠለያ ጣቢያ ጥሎ የሚገኙ ተፈናቃይ ለሚዲያ እንደተናገሩት ከሆነ የምግብ እርዳታ ና መጠለያ ጣቢያ የሚደርሰው በሁለት ወር አለፍ ሲልም በአራት ወር ልዩነት ነው ለአብነት የካቲት 24 ቀን 2017 ዓ ም የምግብ እርዳታ ወደ መጠለያ ጣቢያ ከረሰ በኋላ ለተፈናቃዮች ሌላኛው ዙር እርዳታ የደረሰው ግንቦት 19 ቀን 2017 ዓ ም መሆኑ ይጠቅሳሉ በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ እሱም ቢሆን በቂ አለመሆኑን ከዚህም በፊት ከሉ ጎን ለጎን ሲሰጡ የነበሩ እንደ ዘይት ያሉ ግባቶች አሁንም መቅረታቸውን በይፋ ተናግረዋል በተጨማሪም በባቂሎ መጠለያ ጣቢያ ከአምስት ሺህ በላይ ሰዎች ተጠለው እንደሚገኙ ጠቅሰው ከምግብ እጥረት በተጨማሪ የልብስና የመጠለያ ችግር አለ ብለው ብለዋል ሸራ አንጥፈን ነው የምንተኛውን ነፍሰ ጡር ህጻናት ችግር ላይ ወድቀዋል አሁን ስልክ ደውሎ ከሚጠይቀን ይልቅ አንድ ኪሎ ዱቄት ይዞልን የሚመጣ ነው ለእኛ የሚጠቅመን ብዙ ጊዜ ተናግረናል ለውጥ የለም መፍትሄው ከእግዚአብሔር ብቻ ነው የምንጠብቀው ይላሉ ግሎባል ሸልተር ክላስተር በቅርቡ ወጣው ሪፖርት የሰብዊ ሁኔታ አሳሳቢ ሆኖ በቀጠለው አማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ና ምግብ ነክ ያልሆኑ አስፈላጊ ቁሳቁሶች እንደሚያስፈልጋቸው አስታውቋል ድርጅቱ በሰሜንና ደቡብ ወሎ ዞኖች የሚገኙ ተፈናቃዮች ጨምሮ በክልሉ በሰላሳ ሶስት የተፈናቃይ ጣቢያዎች ና በጋራ ማዕከላት ውስጥ የሚኖሩ ከ560 በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎች ከመጠን በላይ ሰዎች በብዛት ምክንያት ከባድ የኑሮ ሁኔታ ውስጥ ናቸው ብሏል። በደብረ ብርሃን ያለውን ከመጠን ያለፈ የተፈናቃዮች መጨናነቅና ጾታን መሰረት ያደረገ ጥቃት ስጋትን ጨምሮ የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱ ባለፉት ሁለት ዓመታት ውስጥ የምግብ ነክ ያልሆኑ እቃዎች ያገኙ ተፈናቃዮች ጥቂት ናቸው ብሏል። ከኦሮሚያ ክልል ምስራቅ ቆልጋዞን ኪሬሞ ወረዳ በ215 ተፈናቅሎ በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ያበጠሉ የሚገኙ ተፈናቃዮችም የእርዳታ በቂ አለመሆንና የመጠለያ ችግር መኖሩን በይፋ ተናግረዋል። መጠለያ 2015 ዓም ላይ ለስድስት ወር ነበር ተብሎ የተገነባው አሁን ሶስት ዓመት ስለቆየንበት ወደ አድቋ አስቸጋሪ ሁኔታ ውስጥ ነው ያለነው። ዝናብ ከዘነበ ቤቱ ላይ ያላችሁ ላይ ይወድቃል የሚል ስጋት ስላለ ወደ ቤት መጠለል ትተህ ወደ ውጭ ነው የምትወጣው። ጎርፍ አለሱን መንገድ እያስያዘን እየቀየሰን፣ ስጋጃ አንጥፈን ነው የምንተኛው። እሱም ቢሆን ተበላልቶ አልቆብና ይላሉ። አክለውም አሁን ላይ እርዳታ በወር በነፍስ ወከፍ አንድ ሰው 15 ኪሎ ማሽላ፣ አንድ ኪሎ ተኩል ክክና ግማሽ ሊትር ዘይት እንደሚደርሳቸው ተናግረዋል። ይህ ሁሉ ባለበት ሁኔታ ላይ በአማራ ክልል ታዲያ እነዚህ ተፈናቃዮች ወደ ቀያቸው ወደ ኦሮሚያ ክልልና ወደ ነበሩባቸው ሀብትና ንብረት ለመመለስ የሚደረግ ጥረት አለመኖሩንም ተፈናቃዮች ተናግረዋል። የጦማሪ ሞት ተከትሎ የፖሊስ ኃላፊ በቁጥጥር ስር ውለዋል። በእስር ቤት ውስጥ እያለው መሞቱ የተሰማውን የኬንያ ጦማሪ ማሪ ለወጣቱ ተቃውሞ መነሻ ሁኗል። በኬንያ መዲና ናይሮቢ የሚገኘው ዋና ፖሊስ ጣቢያ ኃላፊ በፖሊስ ቁጥር ሳለ ከተገደለው ወጣት ጦማሪ ጋር በተያያዘ መታሰራቸውን ሚዲያዎች ዘግበዋል። ከኃላፊው በተጨማሪ የጣቢያ አዛዥ ሳምሶን ታላሞ፣ የፖሊስ መኮንኑ ጀምስ ሙኳና፣ የፖሊስ ጣቢያ የደነት ካሜራ በማጥፋት የተከሰሱ ቴክኒሻኖችን በቁጥር ስር ውለዋል። ፖሊስ ጦማሪውን አልበርት ኦጂዋን የሞተው ጭንቅላቱን ግዳ ጋር በማጋጨት ራሱ ላይ ጉዳት ማድረስ ነው ያለ ቢሆንም ይህ በሐኪሞቹ ውድቅ ከተደረገ በኋላ ሰፊ ቁጣ ተቀስቅሷል። ሐኪሞች አልበርት ህይወቱን ያለፈው በደረሰበት ጥቃት ምክንያት እንደሚሆን ድምዳሜ ላይ ደርሰዋል። በጉዳዩ ላይ ገለልተኛ ምርመራ መካሄዱን ተከትሎ ቢያንስ በ23 ሰዎች ላይ ምርመራ የተካሄደ ሲሆን ሌሎች አምስት ሰዎችም ከመደበኛ ስራቸው ተነስተዋል። የ31 አመቱ ኦጅዋንግ በፖሊስ ቁጥጥር ሳለ ህይወቱ ያለፈው ባለፈው ሳምንት መጨረሻ ነበር። ጦማሪው በፖሊስ የተያዘው በኤክስ ገጹ ላይ በምክትል ኢንስፔክተር አሊዲዮ ላጋት ላይ ትችት መጽሐፍን ተከትሎ ነበር። ፖሊስ መጀመሪያ ላይ በሰጠው መግለጫ ኦጆዋንግ በእስር ቤት ውስጥ ክፍሉን ራሱን ስቶ እንደተገኘና ና በከተማዋ ወደሚገኝ ሆስፒታል መወሰዱን ጠቅሰው ግድግዳ ጋር ጭንቅላቱን በማጋጨቱ ህይወቱ ሊያልፍ እንደቻለ ገልጿል። ሆኖም የአስክሬን ምርመራ ውጤትና ፖሊስ በገለልተኛ በሚቆጣጠራቸው ገለልተኛው የፖሊስ ታዛቢ ባለስልጣን በአካሄደው ምርመራ ኦጆዋንግ ራሱን ገድሎ ሊሆን ይችላል የሚለው የፖሊስ ገለጻን ውድቅ አድርጓል። ኢንስፔክተር ዳግላስ ካንጃም ቀደም ሲል የሰጡትን መግለጫ የሻሩ ሲሆን በሰራተኞቻቸው የተፈጠሩ የተሳሳተ መረጃ መሆኑን በመግለጽ ይቅርታም ጠይቀዋል። አርብ ዕለት ሙኳና ፍርድ ቤት የቀረቡት ሲሆን የዋስትና ችሎት እስከሚሰማበት አንድ ሰዓት ጊዜ ድረስ በስር ላይ ይገኛሉ። በወንጀል መርማሪዎች ለፍርድ የቀረቡ የመጀመሪያው ደረጃ የምርመራ ውጤቶች ሙኳና እና ሌሎች ተጠርጣሪዎች የደህንነት ካሜራዎችን ማጥፋት ጨምሮ በወጇዋን ግድያ ሴራ ላይ ተሳትፎ እንዳላቸው አመላክተዋል። ሙኳና የቀረባቸው ክስ በተመለከተ እስካሁን ምላሽ አልሰጡም ይላል ቢቢሲ። ሆኖም ጠበቃቸው ኮንስታብል በተጠሩበት ጊዜ ራሳቸውን ማቅረባቸው በመጥቀስ ዋስትና እንዲሰጣቸው ጠይቀዋል። ሐሙስ እለቱ የጦማሪውን ግድያ ያስቆጣቸው በመቶዎች የሚቆጠሩ ተቃዋሚዎች አደባባይ በመውጣት ምክትል ኢንስፔክተር ላጋት ካላፊነታቸው እንዲለቁ ጠይቀዋል። ጄኔራል ላጋት ካላፊነት እንዲለቁ አሊያም እንዲታገዱ ከህዝብ ከተቃዋሚ መሪዎችና ከሲቪል ማህበረሰብ ቡድኖች ከፍተኛ ጫናም ደርሶባቸዋል። የተወዳችሁና የተከበራችሁ የኢትዮን ስ ቤተሰቦች ለቱ መረጃዎች እነዚህ ነበሩ መልካም ዜ